የተከበራችሁ የኪነጥበብ ቤተሰቦች።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 እነዚህ ማዕከላት የሲኒማ ኢንዱስትሪው በባህሪው በቴክኖሎጂ እና በግብዓት ዘመኑ ያፈራቸውን ቁሳቁሶችና ምቹ ስቱዲዮዎች ሊሟሉለት እንደሚያስፈልግ በመገንዘብ የኢትዮጵያ የፊልም ኢንዱስትሪ በዓለም አደባባይ ሀገራችንን እንዲያስጠራ ባህሎቻችንና እሴቶቻችንን እንዲያስተዋውቅ ብሎም የዘርፉን አቅም እንዲያጎለብት በማሰብ ጭምር የተገነባ ነው። ነባሮቹ የሲኒማ ቤቶቻችን ወቅቱ ከደረሰበት ስልጣኔ ኢንዱስትሪው ከደረሰበት እድገት አንጻር ስናያቸው ለኢንዱስትሪው የማይመቹ የኪነጥበብንና የከያንያኑንም ክብር የሚያሳንሱ አሮጌ ሲኒማ ቤቶችን በማደስ ከተማችንን እንዲመጥኑም በማድረግ ለኢንዱስትሪው እድገት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 ክብርት ሚኒስተር ክብራት እና ክብራት ይህ አዲስ የሲኒማ ኮምፕሌክስ ባለ 15 ወለል ከመሬት በታች ባለ ደግሞ አራት ወለሎችን የያዘ ወይም ጂ ማይነስ ፎር የመኪና ማቆሚያ ያለው 24000 ካሬ ሜትር መሬት ላይ ያረፈ በውስጡም እዚህ የምንገኝበት ይህ አዳራሽ ማለት ነው 887ና 592 ታዳሚዎችን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 መሳሪያ መሳሪያና አንዱ ጠንካራ ልንጠቀምበት የሚገባ ዘርፍ እንደሆነ ይግባቡበታል። መንግስት ዘርፉን ለማሳደግ ከሚያደርጋቸው የተለያዩ ጥረቶች በተጨማሪ በዚህ በዚህና በመሰል የክነጥበብ ዘርፎች የተሰማራችሁ ከያንያን እና የክነጥበብ ቤተሰቦች ሙያችሁ ክቡር ተልኮ ዘመን ተሻጋሪ በመሆኑ የሲኒማን ታላቅ ኃይል በመጠቀም ብሔራዊ መግባባትን ለመፍጠር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 በሙሉ በክነ ጥበብ ቤተሰቡ ስምና በራሴ ስም እንዲሁም በከተማ አስተዳደሩ ስም ከልቤ ላመሰግናቸው ወዳለሁ።